በአገልግሎት ሰጪ ተቋማት ላይ የሚስተዋሉ ብልሹ አሰራሮችን በማረም የሕዝቡን የልማትና መልካም አስተዳደር ጥያቄዎች በመመለስ በሚያስችሉ ጉዳዮች ላይ በጋራ መምከር እንደሚገባ የወላይታ ሶዶ ከተማ አስተዳደር አሳሰበ። የትምህርት ተቋማትን ጨምሮ ሁሉም ቤተ እምነቶችና ሌሎች የመንግስትና የግል ልማት ድርጅቶችም ሙስናና ብልሹ አሰራርን በጽኑ ማውገዝ እንደሚጠበቅባቸው ያሳሰበው ደግሞ የከተማው የጸረ ሙስና ጽሕፈት ቤት ነው። ትውልድን በሥነ ምግባር ተቋምን በአሰራር በሚል መሪ ቃል በወላይታ ሶዶ ከተማ ለሁለት ተከታታይ ሳምንታት ሲካሄድ የቆየው ከተማዊ የጸረ ሙስና መድረክ ተጠናቋል። ታረቀኝ ተስፋይ ላሰናዳው ዘገባ ዝርዝር እድገት እስራኤል በፈረንጆች አቆጣጠር 2003 በዓለም አቀፍ ደረጃ በሜክሲኮ ሜሪዳ ከተማ የተባበሩት መንግስታት ድርጅት ከተለያዩ ሀገራት ጋር በመስማማት የጸረ ሙስና ቀንን ማክበር እንዳስጀመሩ ታሪክ ድሳናት ያወሳሉም። በወቅቱ ሀገራችን ኢትዮጵያም ከነዚህ ሀገራት ጋር በመሆን ሙስናን ለመከላከል መስማማቷ ይነገራል። እዛን ጊዜ የተጀመረው ይህ በዓል በዓለም አቀፍ ደረጃ ለ22ኛ ጊዜ እንደ ሀገር ደግሞ ለ21ኛ ጊዜ እንደ ደቡብ ኢትዮጵያ ክልል ለሶስተኛ ጊዜ ተከብሯል። በወላይታ ሶዶ ከተማም ትውልድን በሥነ ምግባር፣ ተቋምን በአሰራር በሚል መሪ ሀሳብ ለሁለት ሳምንታ ሲካሄድ የቆየው ከተማዊ የጸረ ሙስና መድረክ ተጠናቋል። በማጠቃለያ መድረክ ላይ የተገኙ አመራሮች በተቋማት ባለጉዳይን በአግባቡ ከማስተናገድ ጀምሮ የሚስተዋሉ ብልሹ አሰራሮችን ለማስቀረት ተቋማትና ቤተ እምነቶች በትኩረት ሊሰሩ ይገባል ነው ያሉት እስቲ ጥናት አድርጉ እና ከዛሬ ጀምሯችሁ ጥናት አርጉ ወላይታ ሶዶ ላይ አመራር ሹመት ጋር አመራር ፍሰቱ ከፍ ያለ ነው ይሾማል በተለያየ መንገድ ይነሳል ለተነሳው ምደባ ይሰጣል ወይ ይሄ አሰራር አይደለም ሶስት አመት ደሞዝ የሚበላለ ጋሽመንጌ ዝም ብሎ የሚበላለ። የጦር ሜዳ ትግል አንድ ጎራ ከሌላኛው ጎራ በሆነ ጉዳይ ይጋጭና ጦርነት ይፈጠራል። በሆነ ጊዜ ይረግባል፣ ሰላም ይፈጠራል። ኤርትራን እና ኢትዮጵያ ታርቆ ነበር። እንዲያውም ያ ታልፎ፣ ይሄ ግን የማይቆም ስር እየሰደደ እንደ ረመጥ እሳት የሚበላ እኔ ራሴን ራሴ ካልገታው ቤተሰብ ያልታነጸ ወጣት ተማሪ በትምህርት ቤት በክፉ ስነ ምግባር ይጋለጣል፣ እንደዚህ መዘዝ ውስጥ ይገባል። ስለዚህ ቤተሰብ በእውነት ትልቅ መሰረት ነው። ቢሮዎችን ከሆነ በማንኛውም ቢሮ ባለጉዳይ ሆኜ መጃ ያውቃለሁ። ቲትና ያለው ስቢና ያለው ሰው ከህብረተሰብ ተወልዶ ህብረተሰብ ኖርም ባህል ወግ ማወቅ አለብን። ሰው ቁጭ ብሎ ተነስቶ እንደው ቢያንስ ከፊቱ ፍትፍቱ ከፍትቱ ፊቱ እንደሚባለው ሰውን ቀና ንግግር፣ ቀና ምላሽ ሳይኮሎጂን ትሪት ያደርጋል ስነ ልቦና ገንቢቶ ምሽኝ ባለ ጉዳይ ባለ ሰራተኛ አሁን አይታይም። በስነ ምግባር የታነጸ ትውልድን በመቅረጽ ብልሹ አሰራርን ለመከላከል ትምህርት ተቋማት፣ ሃይማኖት ተቋማት እና ሌሎች የመንግስትና የግል ተቋማት በቁርጠኝነት መስራት እንዳለባቸው የከተማው የስነ ምግባርና ጸረ ሙስና ስራ ሂደት አስተባባሪ አቶ ደስታ ሳሙኤል አሳስበዋል። ለአገር የማይጠቅም አገርን በቴክኖሎጂ በአስተሳሰብ መቀየር የማይችል ማለት ነው። ዝም ብሎ በአጭሩ የሚቀር ትውልድ ነው እየመጣ ያለው። ስለዚህ ትምህርት ተቋማት ዋነኛ ባለድርሻ አካላት ናቸው። ስለዚህ ቅድም እዛ ጋር የተነሱ የትምህርት ተቋማት ማኔጅመንት አካልም ኃላፊዎችም ካላችሁ እኛም ደግሞ ይዘነዋል። በቀጣይነት ትውልድ ላይ መስራት ካለብን አንደኛ ትምህርት ተቋማትን ማጠናከር ነው። ያንን መቀበል አለብን። ሌላ የአሰራር ክፍተቶች በስፋት ተነስተው ከነማሳያ ቀርበዋል። በዋናነት ማረም የሚችለው የገቢ አመራር የገቢ ማኔጅመንት ተቀናጅቶ በቆራጥነት ሲሰራ ፋይናንስ ላይም ማዘጋጃ ላይም ሌሎች ሌሎች ላይም እንደዚው። ስለዚህ ሁላችንም የሚመለከተን አካሎች ነን። ስለዚህ እነዚህ ክፍተቶች እኛ ጋር ያሉ ክፍተቶችን ቆም ብለን ያልተነሱ ነገሮችም ካሉ እነዚህን ክፍተቶች በሚገባ አይተን እንዴት ማጠናከር ይቻላል የሚል ውይይት በየተቋማችን መፍጠር መቻል አለብን። ከተማዋን በኢኮኖሚና በልማት ስራዎች የተሻለ ደረጃ ለማሻገር ብልሹ አሰራርን በጋራ መከላከል ይገባል ያሉት የከተማው ምክትል ከንቲባ አቶ መንግስቱ ትግሮ፣ ለዚህ ደግሞ ገቢን በአግባቡና በታማኝነት መሰብሰብ ይገባልም ብለዋል። እዚህ ሀገር ላይ ቁጥር አንድ አዲስ አበባ ቀጥሎ አዳማ ሶስተኛ ደረጃ ላይ ያለች ከተማ ናት ብሎ ግብር ከፋዎች ራሳቸው ይናገራሉ። በንግድ እንቅስቃሴ ላይ የትም ቦታ አይተናል። ቁጥር አንድ አዲስ አበባ ነው፣ ቀጥሎ አዳማ ነው፣ ሶስተኛ ደረጃ ከተማ ናት ብሎ ከኛ በላይ ንግድ ያሉ ሰዎች ይመሰከራሉ። እሱ ደግሞ ሌላ ሪሰርች አያስፈልግም። ሰባት በር ሰባት በር የሚለው ካልሰራን ሰባት በር እኮ ምንም ትርጉም የለም። ሰባት በርስ ምን አመጣ? ይሄን ተከትሎ ያለውን ጸጋ ተጠቅመን ቅድም የተባለው ቢሮ ህንፃ የመጀመሪያውን ጠግነን እንትን ለማድረግ ብዙ ሚሊዮን ብር ነው ያስፈልገን። ከዛ ቀጥሎ ሁለተኛውን ህንፃ የተባሉ እንትኖችም ሌሎችም በርካታ የልማት ስራዎች የተጀመሩ አሉ ለዚህ ሁሉ ደግሞ ቀድሞ ደሞዝ ከፍሎ ራሱ ማቆየት ማለት ሶሻሊ ቀላል አይደለም። እንደ አካባቢ በልማት ስራዎች ፈጣን ለውጥ የሚመዘገበው ብልሹ አሰራርን በማስወገድ በአስተሳሰብ የተሻለ ትውልድ መፍጠር ሲቻል ነውና ሙስናን ከመከላከል ረገድ ሁሉም ዜጎች የድርሻቸውን ሊወጡ ይገባል። የገንዘብ ቁጠባና ብድር ህብረት ስራ ማህበራት በብሔርና ሃይማኖት ሳይገደቡ ሁሉንም አካታች የፋይናንስ ስርዓት መዘርጋት እንደሚጠበቅባቸው የደቡብ ኢትዮጵያ ክልል ህብረት ስራ ማህበራት ኤጀንሲ አሳሰበ። በቅርቡ በወላይታ ሶዶ ከተማ ስራ የጀመረው ማህበሩ በተለያዩ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎች የብድር አገልግሎት በማግኘት በስራ ዘርፎች እንዲሰማሩ ምቹ አጋጣሚ ስለመሆኑም ተጠቁመዋል። ከ23,000 በላይ አባላትን ያቀፈው የሁሉ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከመደበኛ አገልግሎቱ በተጨማሪ በተለያዩ ማህበራዊ ጉዳዮች ላይም የላቀ ተሳትፎ እንደሚያደርግ ተነግሯል። ለተገኝ ሰይፉ ዘገባ ትዝታ ታከለ። በኢትዮጵያ ታሪክ የመጀመሪያዊ የሆነውን የጦር አርበኞች ህብረት ስራ ማበር ባበሰረችው በአዋሳ ከተማ ጀማሮውን ያደረገው የሁሉ የገንዘብ ቁጠባና ብድር ህብረት ስራ ማበር ከሁለት ዓመት ባልበለጠ ጊዜ ውስጥ ካፒታሉን ከአምስት ቢሊዮን ብር በላይ በማድረስ ቅርንጫፎችን እያስፋፋ ይገኛል። ማበሩ በወላይታ ወዶ ከተማ አስረኛውን ቅርንጫፍ በመክፈት አገልግሎት የጀመረ ሲሆን በተለይም በዝቅተኛ የኑሮ ደረጃ የሚገኙ ዜጎች የገንዘብ ቁጠባና ብድር አገልግሎት በማግኘት ኢኮኖሚያቸውን የሚያሻሽሉ የሚያደርጉበት አማራጮችን ይዞ መምጣቱ ነው የተገለጸው። አካታች የሆነ የፋይናንስ ስርዓት ነው ለሁሉም የህብረተሰብ ክፍሎች፣ ለሁሉም አባሎቻችን የፋይናንስ በር የመሆን ራዕይ ይዞ የተነሳ እና ይህንን ደግሞ እያሳካ ያለን ከዚህ ህብረ ስራ ያሉ አባሎቻችን በተለያየ ንግድ ዘርፍ የተሰማሩ በተለይ ከሊስትሮ ጀምሮ ለምሳሌ አዋሳ ላይ ከ200 ያላነሱ ሊስትሮ ብድር አባል በመሆን ብድር አግኝተው አጠቃላይ የዚህ የህብረት ስራ ተጠቃሚ ሆነዋል። በተለያዩ የሀገሪቱ ክፍል ያሉ በጥቃቅን እና አነስተኛ ንግድ ዘርፍ ላይ የሚሰሩ የኛ አባሎች ናቸው እነኚህ ገንዘብ እየወሰዱ የአጭር ጊዜ ብድር አለ፣ የመካከለኛ ጊዜ ብድር አለ፣ የረዥም ጊዜ ብድር አለ ማለት ነው። ሊስትሮ የሚሰሩ ጥቃቅን ጉሊት የሚሰሩ የፋይናንስ ድጋፍ ለማግኘት ትንሽ ያስቸግራል ሀገራችን ላይ ያለው የፋይናንስ አሰራርና እሱን ችግር ለመቅረፍ ስለሆነ የሁሉም የተቋቋመው ራዕይ አድርገ የተነሳ እሱን ስለሆነ አሁን ላይ ከታችኛው ክፍል ጀምሮ ታች ስራ ላይ የተሰማሩትን ማህበረሰብ ተደራሽ ለማድረግ ቀለል ያለ የሆነ የቀለል ብሎ የመጣ በትንሽ ኢንተረስት ወይም በትንሽ ወለድ ማህበረሰብ ተጠቃሚ እንዲሆን የብድርን የቁጠባን። አማራጮችን ይዞ ነው የመጣው። የብረት ስራ ማህበሩ ደንበኞች በእለት ከአስር ብር ጀምሮ በመቆጠብ ከአንድ ወር እስከ ሁለት አመት ድረስ የሚቆይ ተመላሽ የብድር አገልግሎት ይዞ የመጣ ሲሆን ከመደበኛው ስራ ጎን ለጎን በተለያዩ ማህበራዊ አገልግሎቶችም የላቀ ተሳትፎ እንደሚያደርግ ተገልጿል። የመቶ ብር ሼር በመግዛት እንደዚሁም መመዝገቢያ ክፍያ በመክፈል ከሚያገኙት ገቢ ንግድ ፍቃድ ያላቸው ከሆነ ትልቅ ከፍ ያለ ገንዘብ ከሆነ ንግድ ፍቃድ ናቸውን የታደሰ መሆን አለበት። ቢዝነሳቸው የሚታወቅ መሆን አለበት። እንደዚሁም በየቀኑ መቆጠብ የሚችሉ መሆን መቻል አለባቸው። ነገር ግን ንግድ ፍቃድ የሌላቸው እና መንገድ ላይ የተለያዩ ቦታ የሚሰሩ ከሆነ በቀን ቢያንስ አስር ብር እና ከዛ በላይ በመቆጠብ ወደ መደበኛ የፋይናንስ ስርዓት ማድረግ እንዲችሉ እንደዚሁም ህጋዊ የግብር ከፋይነት መለያ ቁጥር አውጥተው ቢዝነሳቸው ላይ መሰማራት እንደሚችሉ በዚሁ አጋጣሚ ማረጋገጥ እንፈልጋለን። ንብረት ስራችን የገንዘብ የቁጠባ ስራ ብቻ አይደለም የሚሰራው ማለት ነው። በተለይ የመንግስትን የተለያዩ ጥሪ ተቀብሎ ማህበራዊ አገልግሎቶች ላይ ድሃውን በማገዝ የክረምት ቤቶችን በመስራት ለተማሪዎች አቅም ለሌላቸው ደብተር በማቅረብ በተለያዩ በሆስፒታል የደም ማነስ ችግር ለመገጠማቸው አባሎቻችን የደም ልገሳ እያደረጉ የከተማ ጽዳት ውበት ላይ ይሳተፋሉ። ማለት ሁለንተናዊ አገልግሎቶችንም የሚሰጥ ህብረት ስራ ነው። የገንዘብ ቁጠባና ብድር ህብረት ስራ ማህበራት በተመሰረቱበት አካባቢ ሳይገደቡ በአገር አቀፍ ደረጃ የሚሰሩበት አሰራር መዘርጋቱን የጠቆመው የደቡብ ኢትዮጵያ ክልል ህብረት ስራ ማህበራት ኤጀንሲ ማህበሩ የዘረጋው የፋይናንስ ስርዓት ያለ ልዩነት መስራት እንደሚጠበቅበት አሳስበዋል። የመጀመሪያ ህብረት ስራ ምንድነው? በአካባቢ የታጠረ ነበረ። አሁን ግን ምንድነው ነው? ህብረት ስራ ጽንሳፋቱ ምንድነው? ከሃይማኖት ከባህል ከቅንቋ ያልተገደበ ነው። ለዛ ምንድነው ሁሉም አባል መሆን ይችላል። ሁሉም ተጠቃሚ መሆን ይችላል። ሁሉም መቆጠብ ይችላል። ያገዳ ማን ምንም የሚያገድ ነገር የለም። ለዛ ሁሉም አካባቢ ማይበረሰብ አባል መሆን ትችላላችሁ መበደር ትችላላችሁ ተጠቃሚ ማሆን ትችላላችሁ። የሁሉ የገንዘብ ቁጠባና ብድር ህብረት ስራ ማህበር ሁሉን አካታች በሆነ መንገድ መምጣቱ እንደ ወላይታ ሶዶ ከተማ በመነሻ ካፒታል ገንዘብ እጥረት ስራ ላጡ ማህበረሰብ ክፍሎች ተስፋ የሚሰጥ ሲሆን ማህበሩ አድማሱን በማስፋት የተቀላጠፈ አገልግሎት እንዲሰጥ የከተማው አስተዳደር ከጎኑ በመሆን እንደሚደግፍ አስታውቋል። ጫማ ጽዳት አገልግሎት ከሚሰጡ ወጣቶች ጀምሮ እስከ ላኛው ትልቅ ከፍተኛ ካፒታል እስካለው ድረስ እስካለው የህብረተሰብ ክፍል ድረስ አቅፋችሁ ማህበረሰቡን በማስቆጠብ ማህበረሰቡ ስራ ፈጣሪ እንዲሆን ማህበረሰቡ ወደ ተሻለ ደረጃ እንዲንቀሳቀስ ነው የመሰለኝ። እዚህ ቅርንጫፍ ብቻ ከ15 በላይ አጠቃላይ ደግሞ ከ300 በላይ ዜጎች ስራ እድር መፈጠሩ እጅግ በጣም የሚያስደስት ነው። ስለዚህ የህብረት ስራ አላማ ስራ አጥ ለሆኑ ዜጎች ስራ መፍጠር ነው፣ እና ይሄንንም ያደረገ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። ስለዚህ በብድር ስርጭትም ሆነ አመላለስ እጅግ በጣም መስራት ይገባልና፣ ይሄ ለመጀመሪያ ቅርንጫፍ ነው እንጂ የከተማው ስፋት እጅግ በጣም ሰፍቷል። ስለዚህ ሌሎች ቅርንጫፎችንም በቅርቡ እንጠብቃለን።